በሰማየው በመንፈስ ዓለም ሞት የሚያመጣ ስፍሪት ሰው ሁሉ ተሰብስቦ ነጠላ ለብሶ ከዛ አለቅሳል። አለምነሽ ሚስቴን አባትሽ ላይ ያለ መንፈስ ቆሞ ይሄ የሞት መንፈስ አንቺን ሲስብሽ ነው ያየሁት፣ አለምነሽን ሲስብ በህይወት ነው ይህ ዘንድ ፈቅጃለሁ። የሚከታተላት አውሬ ዛሬ ተመታ። እናንተ ቤት ውስጥ እየመጣ ያለ አደገኛ ስፒሪት አየሁኝ። ይህንን ስፒሪት ተከትዬ ሳየው በመንፈስ ዓለም ሞት የሚያመጣ ስፒሪት ነው፣ ግን ሰው ሁሉ ተሰብስቦ ድንገታዊ በሆነ ሞት ነጠላ ለብሶ የእኛ ቸርች ሰዎችም እናንተ ቤት አየኋቸው። ከዚያ አለቅሳሉ። አለምነሽ አለምነሽ አለምነሽ፣ ሚስቴ ናት፣ ሚስቴ አለች፣ አለች። እስኪ ቶሎ በይ ነይ። ድንገታዊ ሞት እናንተ ቤት አይገባም። በጣም ነው የገረመኝ፣ ሰው ሁሉ ማለት ነው ያለቅሳል። እንዴት እንደሆነ ሳይታወቅ ድንገት እሷን ሊወስዳት ያለ መንፈስ አየሁ። እግዚአብሔር እንደዚህ አለኝ፣ ከዚች ማይክሮ ሰከንድ ጀምሮ ይህንን መንፈስ እቀጣዋለሁ። አሜን። እስኪ ስጫት። ለሷ ዓለም ነሽ ነሽ አንቺ ነሽ። ጌታ ግን የሚለኝ ይህን ነው፣ ጠላት በአንቺ ዙሪያ እያደባ እየፈለገሽ የነበረ ክፉ አውሬ ዛሬ ሞቷል በላት አለኝ። ቤተሰቦችሽ የት ነው ያሉት? ወንጪ። የአንቺ አባት ስፒሪት ቆሞ መንፈስ ቆሞ እሷን ሲዋጋ አየሁ። አባትሽ ላይ ያለ መንፈስ ቆሞ ይሄ የሞት መንፈስ አንቺን ሲስብሽ ነው ያየሁት። አለምነሽን ሲስብ ነው ያየሁት። ይሄ መንፈስ ካልተመታ በስተቀር እናንተ ቤት በሙሉ ነጻ አትውጡ። ኦሬዲ ፋሚሊው በመንፈሱ አታክ ተደርጓል። እኔ የማየው ነገር ሚደ ሚደግሳ ሚደግሳ ልጅ ስሚኝ ይሄ ሰውዬ ቆሞ አንችን እየተጣራ ነበረ። የሰማይ አምላክ እግዚአብሔር ዛሬ እንደዚህ ብሎኛል፣ መንፈሱን መትቻለሁ፣ በህይወት ነው ይዘንድ ፈቅጃለሁ። የሚከታተላት አውሬ ዛሬ ተመታ በኢየሱስ ስም። የሞት መንፈስ ዛሬ ፈረሰ። ረጅም እድሜ እንድጠግቢ ከእግዚአብሔር ዘንድ አሁን ተወስነዋል። አሜን። ቤታችሁ ሊገባ የነበረ መቅሰፍት ዛሬ ወደቀ። አሜን። በኢየሱስ ስም ወደቀ። አሜን።